ይህ ህያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን። ይህ ሳምንታዊው ህያው ምስክር ዝግጅታችን ነው። እናጀምር። በዚህ ዝግጅታችን እንደተለመደው ዛሬም አዲስ እንግዳ የላችሁ። ቀርብ ያለው እንዲ እንደተለመደው የመጀመሪያውን ዝግጅታችን ነው የምናቀርበው ብዙዎቻችሁ በሰጣችሁን አስተያየት መሰረት ከዚህ ሳምንት ጀምሮ እንደተመለከታችሁት ከዚህ በፊት የቀደሙ ፕሮግራሞቻችንን በተከታታይ የቀረቡ ፕሮግራሞቻችንን ለመከታተል አስቸገረን ስላላችሁ አንድ ላይ እያደረግን እያቀረብልናችሁ እንገኛለን። የዛሬውንም ፕሮግራማችንን ከሰራን በኋላ እናንተ ከደረሰ በኋላ ደግሞ ለመከታተል እንዲያመቻችሁ ሁሉንም ደግሞ በአንድ ቪዲዮ አድርገን ወደ እናንተ ማቅረባችን እንቀጥላለን። ለማንኛውም ወደ ዛሬው እንግዳችን እንገባለን። የዛሬው እንግዳችን እንግዲህ የሙሉ ወንጌል ቤተክርስቲያኖች ሪከርድ እየሰበሩ ነው። ከጠቅላላ ከሚቀርቡ ቤተክርስቲያኖች አብዛኛው ከሙሉ ወንጌል የሚመጡ ብዙ ሰዎች የጌታን ታላቅነት የህይወታቸውን ውጣውረድ ሁሉ እየመሰከሩ ይገኛሉ። እሺ ወንድሜ አብይ ታደሰ ወይም ደግሞ በሙሉ ወንጌል ቤተክርስቲያን አገልጋይ ነው። ወንድሜ አብይ ታደሰ እንኳን ወደ ሲሜን ቴሌቪዥን በሰላም መጣ። እንኳን ደህና ቆያችሁ። አሜን። እንግዲህ በጣም አመሰግናለሁ ለመመስከር እዚህ ድረስ በመምጣት የህይወት ዘመን ምስክርነትን ትሰጠናለህ። ትንሽ እንደው ለተመልካቾች ራስን ለማስታወቅ ሰላም ብላችሁ እዛው ራስን አስታውቃችሁ። እሺ ስሜ አብይ ታደሰ ይባላል። እንደተባለው ከሙሉ ወንጌል ቤተክርስቲያን የመጣሁት ሰሚት ሙሉ ወንጌል የሚባል ፔፕሲ የታወቀ ቦታ ላይ እዛች ጀርባ ላይ ያለች አንድ አጥቢያ ቤተክርስቲያን ነው የማገለግለው። ስለተሰጠኝ እድልም ደግሞ አመሰግናለሁ። እንግዲህ ወንድማችን በ ሙሉ ጊዜ አይደለም የምታገለግለው፣ ግን እየሰራ ነው ታገለ ኮንትራክተር ነ የተመልካቾቻችን፣ ያው ብዙ አገልጋዮች የሙሉ ጊዜ የሚያገለግሉ አሉ። ያም እግዚአብሔር ይባርካቸው። ምክንያቱም ሙሉ ጊዜ ማገልገል ብዙ ጊዜ ስለሚፈልግ፣ ያም አስፈላጊ ነው። ደግሞ ከዛው ጎን ለጎን ደግሞ እየሰሩ የሚያገለግሉ አገልጋዮች አሉ። ስለዚህ አንተ ደግሞ ያው በኮንትራክተርነት ነው የምሰራውና፣ ስልትን ስለ ስራህ ንገረንና ወደ ምስክርነታችን ንገ ስራ እውነት ነው። መጀመሪያ ላይ የተማርኩት ትምህርት ከእሱ ጋር የሚገናኝ ነገር ስለነበረ ስራውን ጀምሬዋለሁ ማለት ነው። ስራውን ስጀምረው በቀጥታ ይሄን እንሰራለሁ ብዬ አልነበረም። ግን የመጀመሪያ ጊዜ የትምህርት ዘርፍ የነበረው የመስመር መዘርጋት፣ ቤት ውስጥ ያሉ መስመር መዘርጋቶች፣ የኤሌክትሪክ መስመር መዘርጋት የሚባለውን እሱን ነበር መጀመሪያ የተማርኩት። አዲስ ኮሌጅ የሚባል ኮሌጅ እዚህ ምስራቅ አጠቃላይ የሚባለው ሀያ ሁለት አካባቢ ያለ ትምህርት ቤት ጀርባ ያለ አንድ ኮሌጅ ነው የተማርኩት። እዛ ከተማርኩ በኋላ ወደዚህ ሙያ ለመምጣት ሞክሬ ያለው ያው ቤተሰብም ለማስተዳደር መስራት ስላለብን ማለት ነው። በጣም ጥሩ ወንድማችን አቢ፣ እንግዲህ የፕሮግራማችን ዋናው ዓላማ ሰዎች ጌታን ሲያገኙ እንዴት እንዳገኙ፣ በህይወት ዘመናቸው ደግሞ ያለፉበትን ውጣ ውረድ ነው የሚመሰክሩት። ቤተሰቦች ምን ይመስላሉ? አካባቢ ምን ይመስል ነበረ? እንግዲህ መድረኩ ያንተ ነው። ከልጅነት ጀምሮ ተታርክል። እሺ፣ የተወለድኩት 22 ማዞሪያ የሚባለው በተለምዶ ትራፊክ ጽሕፈት ቤት ጀርባ እዛ ጋ ነው የተወለድኩት፣ ያደግኩትም እዛው አካባቢ ነው። ከትውልድ ጀምሮ ከህፃንነቴ ጀምሮ የመጀመሪያ ትምህርት ቤት አንደኛ ክፍል የሚባለውን ገና ፊደል መቁጠር ስጀምር ቤት ውስጥ ጸሎት ተጀምሮ ነበረ። ከእኔ እናትና አባቴ ቤት ስኖር ስምንት ነን የተወለድነው ልጆች፣ አምስት ሴቶች፣ ሶስት ወንዶች ነን። አንዷ ሴት ትልቋ ሴት እኔ ከቤት ውስጥ ስድስተኛ ልጅ ነኝ። እሷ በጌታ ነበረች፣ ገና ወጣት እያለች በጌታ ነበረች ቤት ውስጥ ተፈቅዶላቸው ምናልባት አሁን በትልልቅ ቦታ የሚያገለግሉ ሰዎች ያሉ ሰዎች እነሱ ሰዎች አንደርግራውንድ በሚባል ጊዜ 81 አካባቢ 81 ዓመተ ምህረት አካባቢ እኛ ቤት ውስጥ ተፈቅዶላቸው ይጸልዩ ነበር ማለት ነው። ስለዚህ እኛ ትምህርት ቤት ስንወጣ ጧት ጧት እናታችን የኦርቶዶክስ እምነት ተከታይ ብትሆን ጸሎቱን ግን ትፈልገው ስለነበረ ሁል ጊዜ ተጸልዮልን ነው የሚወጣው፣ የምንወጣው ወደ ትምህርት ቤት። እነዚህ ክርስቲያን ወንድሞች እና እናት አይቃወሙም፣ አይቃወሙም፣ አትቃወምም። ምክንያቱም ለሊቱ ሙሉ ክፍል ተሰጥቷቸው ለሊቱ ሙሉ ይጸልዩ ያጥራሉ። እኔም ማቀውም ስወለድ ጀምሮ ማቀውም ለሊቱ ሙሉ አንድ ክፍል ውስጥ የሚጸልዩ ሰዎች በቃ ጴንጤ ሲባል ይባል ማቀው። እኔ አንድ ክፍል ውስጥ ተሰብስበው የሚጸልዩ ሰዎች ብቻ ነው ማቀው። መረጃውም ይሄ ነው ያለኝ። ስለዚህ ከመጀመሪያ ጀምሮ ሳድግ እነሱ እየጸለዩ ጧት ስወጣ ደግሞ ይባርኳችሁ ተብለን ሄደን እነሱ የሚጸልዩበት ቦታ ላይ ተጸልዮልን ነበር የምወጣው ማለት ነው። ስለዚህ ኦፊሻሊ ተፈቅዶልን ነበረ ማለት ነው። ግን ወደ ጌታ ቶሎ አልመጣንም። ዝም ብለን እንሰማለን። በኋላ እህቴ ደግሞ እሑድ እሑድ ሁድሁድ ቤተ ክርስቲያን ተወስደን ነበረ። ሮያል መካኒስስ እዛ ስላልተዘጋ እዛ ተወስደን ነበረ። እዛ ሚሄደው ለምንድን ነው? ብስኩት ይሰጥ ነበረ ሰንደይ ስኩል ላይ ማለት ነው። ያችን ፈልጊያት ይመስለኛል በልጭነት የሚሄደው ግን፣ በጣም በሚገርም ሁኔታ እያደግኩ ስመጣ ግን ዘፈን እንዳልወድ አረገኝ ማለት ነው ዘፈን አሉድ እንግዲህ አንዳንድ ሰዎች እንዴት ልትሉ ትችላላችሁ እኔ ግን እንዘፈናሉ ምክንያቱም ከመጀመሪያም አባቴም ሊሞት አካባቢ እነዚህ ክርስቲያኖች ጸልየውለት ጌታን ተቀብሎ ደስ ብሎት ስለሞተ ነው መሰለኝ በልጅነት አንደኛ ክፍል እያለሁ ነው አባቴ ወደ ጌታ ሄደው በጣም በቃ እንደ ህልም ነው የማውቀው ግን ቤት ውስጥ ሲዘመር ምናምን ነው የማውቀው። ጌታን ሲቀበል አይቻለው ግን እንደ ህልም ነው እሱ ያየሁት። በጣም አንደኛ ክፍል ማለት ገና አምስት አመት ስለሆነ ብዙም ያን ያህል አይደለም። ግን ያደኩ ስመጣ ሳስተውል ግን እሱን እንደጠቀምኩት አስባለሁ። አባቴ ናፍቀኝ ስለነበረ እሱ የተከተለውን አምላክ መከተል ፈልግ ያለውን ስለዚህ ያደኩ መጥቼ ሃይ ስኩልን ከጨረስኩ በኋላ ወደ ጌታ የምመጣበት መንገድ ብዙም አልነበረም። ምክንያቱም የራሴ መንገድ ስለነበረ ያኔ የነበረ ስብህና ምን ይመስል ነበር? በልጅነት ትምህርት ቤት በልጅነት ትምህርት ቤትም ኳስ ወዳል ኳስ ሰፈር የምጨዋታለው ያን ጊዜ እኔ በነበርኩበት ዘመን ላይ 22 ማዞሪያ ላይ 09 ቀበሌ ይባላል እዛ ለቀበሌው መጀመሪያ ተጫውቻለሁ። እግር ኳስ ተጫዋች ነበርኩኝ። ለቀበሌ ተጫውቻለሁ። በፊት ከፍተኛ የሚባለው ከፍተኛ ላይ ተጫውቻለሁ። በኋላ ደግሞ አስራ አምስት ዓመት ሲሞላኝ ደግሞ ሲቡድን የሚባል የሲሚንቶ ፋብሪካ ሙገር ሲሚንቶ ፋብሪካ ሄጄ አልፌ እዛ ተፈትኜ አልፌ እግር ኳስ ጀመርኩ ማለት ነው። እግር ኳስ ተጫውቻለሁ በደንብ ነበረም እስከሚበቃ አይነት ጫወትኩት። በኋላ ግን እስታዲየም የምመላለስ ስለነበረ ቤተሰብ ደግሞ ያው ትምህርት ላይ ትኩረት አድርግ የሚል ሀሳብ በጣም ሲመጣ ኳሱን በማላውቀው ሁኔታ ወደ ትምህርት ሳዘነብን አቆምኩት ማለት ነው። ደሞዝ እየተከፈለ ነበረ የምትጫወተው። ትራንስፖርት ያን ጊዜ ትራንስፖርት ነበር። በዛ ለመግፋትም አላሰብኩም። በጣም ኳስ እወዳለሁ ማለት እንዴት አልገፋበትም? ተከፍሎ፣ በትምህርት ሰዓት ነው ኳሱ ያለው ኳሱ በትምህርት ሰዓት ስላለ ያው እያመለጥኩ በጣም ሄዳለሁ፣ እና ገና ስድስተኛ ክፍል ሆኜ ነው ስቴዲየም የገባሁት። ስቴዲየም ትልቁ ስቴዲየም ገብቼ ኳስ መከታተል የጀመርኩት ያን ጊዜ ነው። ግን ሲያዩኝ በጣም ወደ ኳስ እያደላው ትምህርቴንም እየረሳሁ እንደመመጣ አይነት ነገር አሰቡ መሰለኝ። ታላላቆቼ ደግሞ ብዙ ስለሆኑ በገባው ቁጥር መመታት ጀመርኩ ማለት ያው፣ ድሮ መታለ በረም መመታት ጀመርኩኝ። ስለዚህ ያው ዱላውን ፈራውት ማለት ነው። ዱላውን ስፈራው ሁለት ታላላቅ ወንድሞች አሉኝ፣ ሶስት ታላላቅ እህቶች አሉኝ። ስለዚህ ሁሉም ያው ይፈራረቁብኛል ማለት ነው እና መሻው በመጣው ቁጥር ዱላ ስለነበረ ተቆጣጣሪ ብዙ ስለነበረ በቃ ወደ ትምህርት የሚመለስ ይሻላል አልኩና ወደ ትምህርት የተመለስኩኝ። ማትሪክ ወሰድኩኝ። በቂ አይደለም ግን ለዲፕሎማ የሚያበቃ አይነት ነገር ነገር ውስጥ ገባሁና፣ ግን በግል ኮሌጅ ነው የገባሁት። አምስት ኪሎ አካባቢ የተከፈተ ኢንጂነሪንግ ትምህርት ቤት አጠገብ የተከፈተ የግል ኮሌጅ፣ ለመጀመሪያ ጊዜ አዲስ ኮሌጅ የሚባል ትምህርት ቤት ተከፈተ። እዛ ገባሁና ተማርኩ እና ቴክኒካል ነገር ነው የተማርኩት። ከዛ በኋላ ደግሞ ያው ትምህርቱንም ለማሻሻል ሞከር ያለው ከሆነ ጊዜ በኋላ ወደ ንግድ ያልዘነበልኩ ኳሱን ረሳውታ፣ ቴክኒካል ነገር ስለጀመርኩኝ ኢንተረስቲ ወዴት ሄደ? ቴሌቪዥን ጥገና፣ ሬዲዮ ጥገና። ያን ጊዜ በጣም ብዙ ትልልቅ የሚባሉ ሰዎች ያንን ሲሰሩ ስላየሁኝ በቃ ለምን ቁጭ ብዬ አልሰራም የሚል ነገር አነሳውና ሬዲዮ ኤሌክትሮኒክስ የሚባል ትምህርት ተማር እና ከአየር ኃይል የወጡ ሰዎች ሰማንያ ስድስት ሰማንያ ሰባት አካባቢ ገና ያንግ ወጣት እንዳለሁኝ እነሱ ጋር ገባሁና ተማርኩኝ ማለት ነው። ከዛ መገናኛ አካባቢ ንግድ ቤት ውስጥ ጥገና ያለበት ንግድ ቤት ውስጥ ስራ ጀመርኩኝ። ግን ያ ስራ ወንድሜ ራሱ ያለበት ቦታ ነው። ወንድሜ ሙዚቃ ቤት አለው። እሱ ጋር ጀመርኩኝ ግን እሱ ዓለማዊ ሙዚቃ ስለሚያሰማ አልወደድኩለትም። ያንን ዓለማዊ ሙዚቃ ግን በጌታ አይደለውም መዝሙር ትሰማ ነበር። መዝሙር በጣም እሰማለሁ፣ ተወዳ ለመዝሙር በጣም ስለዚህ ዘፈኑ ዘፈን መስማት በጣም ያናድደኝ። እንግዲህ አንዳንድ ሰዎች ይህንን ሲሰሙ አንዳንድ ሰዎች እንዴት ሊሉ ይችላሉ። ግን እኔ ያደግኩት በመዝሙር ስለሆነ ጌታንም ሳላቅ ብዙ ጴንዲ አልወድም በነገራችን ላይ ግን መዝሙሩን በጣም ወደው መዝሙር እየዘመርክ ቤታችሁ ጸሎት እየተደረገ እንት የምትጸለው ለምንድን ምናልባት በጣም ከሃይማኖት ጋር አገናኝተው ሌላውን ነገር በሙሉ ያስጥሉኛል ብዬ ስለማስብ ሁሉንም አሁን ይሄ ትምህርቴን ማሻሻሉን አህ ስራ መስራት እሱን ነገር የማይወዱ ይመስለኛል። ስለዚህ እሱን የሚያስጥሉኝ ስለሚመስለኝ ጴንጤ አልወድም። በቃ ሁልጊዜ ጊዜ መጽሐፍ ቅዱስ ይዘው እኔም አውቃቸው እኔ አካባቢ ያደጉ ሰዎች መጽሐፍ ቅዱስና ማስታወሻ ደብተር ይዘው ሁሌ ፕሮግራም ሲሄዱ ነው የማያቸው። በየቤት ውስጥ ምናምን ሲሄዱ ስለማያቸው አንደኛ ትምህርት አይወዱም ብዬ አሰብኩኝ። ሁለተኛ ደግሞ ስራም አይወዱም ብዬ አሰብኩኝ። ስራም ስለምወድ እኔ ከስራም ያስጥሉኛል ከትምህርትም ያስጥሉኛል ብዬ ስላሰብኩኝ ከእነሱ ለመለየት በጣም ፍላጎት ነበረኝ። ግን መዝሙሩን እወደዋለሁ። ዘፈን አልወድም፣ መዝሙር በጣም ወዳለሁ። ምን መዝሙር ነበር እስኪ በጣም የምትወደው ነበር? በጣም የምወደው መዝሙር ሁለት መዝሙሮች ናቸው። አንዱ የሸዋዬ ዳምጤ ከጣራ በታች ጓዳዬ ነው። እሷም በጣም ወዳታለሁ። በጣም ደጋግሜ ነው የምሰማት። ትዘምራለህ እንዴ? አይ እዚህ ፕሮግራም ስመራ ሞክራለሁ፣ ግን ብዙም ያን ያህል እንትን አይደለም ይሄ ደስ ያለው ይዘምር በሚለው ውስጥ ነው ያለሁት። እና አይ ጥሩ ድምጽ ስሰማው የዘማሪ ድምጽ ነው ያልኩት። ከጣራዬ በታች ጓዳዬ፣ መቼ ነው ማከብር ጌታዬ የሚለውን በጣም ወደው ነበረ። በኋላ ደግሞ ደረጀ ደረጀ ከበደን ደግሞ ወደዋለው። ይሄ የንጋቱ ኮኮባ በራ ጌታ ኢየሱስ በሁሉም ስፍራ ሲል የሆነ ነገር ብቻ ይነካኛል። ማላቀው ስሜት ከጀርባ ይሰማኛል። በኋላ ደግሞ ተስፋዬ ጋቢ ሲሆን መስማት ስጀምር ደግሞ እሱ ላይ ተጣብቅ የቀረው ማለት ነው። በጣም ነፍስ አይቀርልኝም። በቃ ተስፋዬን በመስማት የመጀመሪያዎቹን አንድ ሁለት ሶስት ያሉትን እነሱን በጣም ወዳቸዋለሁ። እና ወንድሜ ያዘፈን ቤት የከፈተው ልጅ እኔ መዝሙር ካሴቶች፣ እነዚህ ቴፕ ውስጥ የሚገቡት አልባል። እሱን እሱ ጋር ሂጄ ቴፕ ስሰራ ከእሱ ጋር አልወስድም። ቴፕ ካሴት ከእህቴ ላይ ይዤ እመጣና በመዝሙር ነው የምሞክረው። በዘፈን አልሞከረም። በቃ በጣም ለዘፈን ያለኝ አቋም እንዴት ለሰው ሰው እንዴት ለሰው ይናገራል ምናምን ል ነበረ እና ለመፈላሰፍ ሞከራል እሱንና በኋላ ደግሞ መጽሐፍ ቅዱስ ትንሽ ትንሽ ማየት ጀመርኩ። እና ከትንሽ ጊዜ በኋላ ወንድሜ ምን አለኝ። ሁለት ሱቅ ከፍቶ ነበረ። ዛም ዛም ይሰራ ነበረ እና ሲያየው በጣም ሁኔታ ያላማረውም እና እሱ ግን ቸርች ይሄዳል። የኔ ታላቅ ቸርች ይሄዳል፣ ጌታን ሳይቀበል ጌታን የመቀበል አይነት ያህል ከእሷ ጋር ይሄዳል። እኔ አልሄድም። እና አንድ አስተያየት ሰጠኝ ሁለት ቦታ ልሰራ ስለማልችል አንተም ደግሞ አሁን ትምህርቴን ጨርሼ የነበረ ይዛን ጊዜ አሁን የቴክኒካል ትምህርት ያልኩትን እዚህ አዲስ ኮሌጅ ያለውን ገብቼ ድጋሚ ተማርኩኝ። ድጋሚ ተማርኩና ትንሽ አሳደግኩት። አሳደግኩት በኋላ ለምን አንደኛውን ሱቅ ይዘህ አትሰራም? በዛ ላይ ደግሞ አንተ መዝሙር መዝሙር ነው የምትለውና በቃ መዝሙሩን ለምን አትሰራው? ማለት እና በቃ ተመቸኝ፣ እሱን ያቺ አስተያየት ተመቸችኝ። እና እኔ መዝሙር ካሴት ነው የምሰራው በቃ ከዚህ በኋላ አልኩና፣ ጌታን አልተቀበልኩም ግን እነሱ የጀመሩት ነገር ስለነበረ መዝሙር ካሴት እያመጣ እሱ ከዘፈን ጋ ይሸጥ ነበር፣ ቀላቅሎ ይሸጥ ነበረ። ከዛ እኔ ደግሞ ሁለቱ እንዴት ይሄድልሃል ብለዋለሁ። ስለዚህ ወሰደና ያቺ አንዷ ትንሿ ቤት ውስጥ ባዶ ነች። በቃ አንድ አምሳ ካሴት ልግዛልህና እሷን መሸጥ ጀመር፣ ቴፕህንም እዛው ጠግናልና፣ መገናኛ አደባባይ ላይ በእምነት መዝሙር ቤት የሚባል ተከፈተልኝ ማለት ነው። ሰዎች ታውቁት ይሆናል። በእምነት መዝሙር ቤት ተከፈተ። ከተከፈተ በኋላ መዝሙሩን እሸጣለው። በኋላ እንደውም ነገሩ ሳየው መጽሄት ሲጠይቁኝ መጽሄት ጋዜጣ ሲጠይቁኝ ጋዜጣ ጋዜጣ ማንበብ ስለምወድ ጋዜጣ እያመጣው መሸጥ ጀመርኩኝ መጽሄት መሸጥ ጀመርኩኝ። ካሴቱንም መሸጥ ጀመርኩ። አውቶብስ ተራ እየሄድኩኝ አንድ ሁለት መዝሙር ቤቶች አሉ፣ እነሱን እያመጣው መሸጥ ጀመርኩኝ ማለት ነው። እና ሰዎች አማኝ ይመስላቸዋል። ምክንያቱም አንደኛ መጽሐፍ ቅዱስ ይዤ ቁጭላለ ማንበብ ጀመርኩኝ እዛው ሲሆን ሁለተኛ ደግሞ ካሴቱን ይሸጣል እና ለአንበረት ሙሉ ወንጌል የምትባል ከመገናኛ ትንሽ አለፍ ብላ ያለች ቤተክርስቲያን አለች እና ከዛ ያሉ አገልጋዮች ይመጡና ይገዙኝና ተዋውቀውኛል። እንዴት ነው ቸርች፣ የት ነው የምትሄደው ምናምን ይሉኛል እና ማቃት ራይል መካኒስ ስለሆነ ራይል መካኒስ ነው የምሄደውላቸዋለሁ። ግን አልሄድም። በልጅነት ነው እንጂ ካደግኩ በኋላ አልሄድም። ስለዚህ አንድ አመት ከስምንት ወር ወይ ከዘጠኝ 9 ወር ከሆነኝ በኋላ ዛች መዝሙር ቤት ውስጥ አንዳንድ ነገር ይሰማኝ ጀመር ራሴ ዝም ብዬ እና ሰዎችም መጥተው ስለ ክርስትና ያወሩልኛል ስለሚያወሩልኝ ቀጥ ብዬ ሄድኩና ቸርች አንድ ቀን ተካፈልኩኝ ራሴ ተካፈልኩኝ ከዛ ለእህቴ ነገርኳት ቸርች ተካፈልኩኝ፣ ደስ ይላል አልኳት። ግን አንድ ጥያቄ ጠይቅሻለሁ አልኳት። ምንም አባል ሳይሆኑ መካፈል አይቻልም ስላት፣ ይቻላል በሁሉም ሰው ችግር የለውም ማለች። እሺ አልኳትና ግን በቃ መካፈል ጀመርኩኝ። ሁለት ዓመት ሞላኝ፣ አጠቃላይ ማለት ነው። መዝሙር ቤት መስራት ከጀመርኩ ሁለት ዓመት ሞላኝና እነሱ ካሴት አሳትመዋል የእህቴ ባልና ይሄኛው ወንድሜ ማያምነው ወንድሜ ሆኖ አንድ ካሴት አሳትመዋል። ምናልባት ካሴቱን ስናገር ሁሉም ሰው ያውቀዋል። አንበሳ ወደ አንበሳ የሚል የዳንኤል አምደሚካኤል ካሴት እነሱ አሳትመዋል። ከዛ በቃ የምትቋቋምበት ይሆናል ብለው እሱን ካሴቱን ህትመቱን ለእኔ ሰጡኝ ማለት ነው። ለእኔ ሲሰጡኝ ከዳንኤል ጋር የመገናኘት እድል አጋጠም አንተ እያባዛሁ ልሸጥ ማስተር ተሰጠኝ፣ ኮቨሮች ተሰጡኝ እና በቃ ያንን ውክልና ለእኔ ሰጡኝ። በቃ አንተ እዚህ ውስጥ ከሆንክና ከተመቸ ጥሩ ነው እንደ ስጦታ ነው ብለው ሰጡኝ ማለት ነው። ልክ ሲሰጡኝ ዳንኤልን አንድ ቀን አገኘሁት። ስለዚህ በዚህ አጋጣሚ በጣም አመሰግነዋለሁ፣ በጣም በህይወት የሚገለጥ ልጅ ስለሆነ ማለት ነው። መጣ ቀረበኝ፣ ምናምን አለና ከሆነ ቀን በኋላ መጥቶ ጊታር ይዞ መጥቶ እንዴት ነው ይህ መዝሙር ወደድከው ወይ ምናምን እንዲህ አስተያየት እንድሰጠው ጠየቀኝ። ከዛ እስኪ ዘምርልኝ አልኩት እና ቁጭ ብሎ ዘምረልኝ። ጊታር ይዛል እና ቁጭ ብሎ ጊታር እየመታ ዘመረልኝ እና ሌሎችም ካሴት ላይ ያልወጡ መዝሙሮች ሁሉ ዘመረልኝ እና ነገ እመጣለሁ ምናምን አለኝ። ደስ ካለ እመጣለሁ። እሺ አልኩት ልክ ከሱ ጋር መቀራረብ ሲጀምር ያችኑ ትልቋን እህቴን ጠየቅኳት። አሁን ጌታን መቀበል እፈልጋለሁ፣ ግን ሰዎች ሁሉ ክርስቲያን ስለሚመስላቸው ቀጥታ ሄጄ ቀጥታ ጌታን የምትቀበሉ ሲባል ሄጄ ካልተቀበልኩ ልክ አይመጣም አልኳት። የኔ ማለዳኒልም እሱ አላወቀም፣ ግን ልክ እሱን ካገኘሁት በኋላ ግን ጌታን ተቀብዬ ክርስቲያን መሆን ፈለግኩኝ በቃ እንጂ በውሸት መቀጠል አልፈለኩም ስለዚህ ለአንበረት ሙሉ ወንጌል ሄድኩና ጌታን የምትቀበሉ ሲባል ቀጥ ብዬ ስወጣ ወንጌላዊ በቀለ ታየ ወርቅ የሚባል ወንድም ምን ነው አለኝ እና ቆይ በኋላ እነግርሃለሁ አልኩትና ቀጥ ብዬ ጌታን ተቀበልኩኝ ውስጥ ገብቶ አማከረኝ ከዛ በኋላ አንዳንድዴ እኮ ተመለስ ይላሉ። አንተን አይደለም ምናምን ግድ የለህም ምናምን አሉኝ። ራሱ እንደዛ ተከራከሩኝ። ተመለስ ምናምን ተከራከሩኝ። እንዴት ምናምን አሉኝ። አይ ግድ የለም ቆይ በኋላ እገልጽላችኋል አልኩና ከሁለት ዓመት በኋላ እጄና አንስቼ ጌታን ተቀበልኩ ማለት ነው። እና በዚህ ሁኔታ ወደ ክርስትና ተቀላቀልኩ። በጣም የሚገርም ነው። ከዛስ ምን ሆነ? ከዛ በኋላ ጌታን ከተቀበልኩ በኋላ ወዲያውኑ ቶሎ ደህንነት መማር ጀመርኩኝ ምናምን ግን በዛ መሃል ምን ተፈጠረ ይህንን ጌታን የተቀበልኩበትን መንገድ ነገርኳችሁ እንጂ ይህንን ጌታን ልቀበል በማስብበት አካባቢ ላይ ከልጅነት ጀምሮ ጓደኛለችኝ ጎረቤት ነን ግን በፍቅር ጓደኛለች አስራ አንድ ክፍል ጀምሮ ፍቅረኛ አይነች እና ሁለታችን እኔ እዚህ ኮሌጅ ስገባ እሷ ናዝሬት ገብታለች። ናዝሬት ዩኒቨርሲቲ ገብታለች ደርሷት እና እዛ ለአስተማሪ ነች። እዛ ሄዳ ሰለጠነች ማለት ነው፣ አስተማሪ ሆነች። እኔ ደግሞ ይህን ቴክኒኩ ነው እንፈልገው ብዬ እዚ ቴክኒኩ ላይሄድኩኝ ማለት ነው። ከዛ ልንጋባ ቀጠሮ ይዘናል። ከሷ ጋር ቤትም ሄደን ነግራ ናቸዋል። በቃ ያጣሉ ደግሞ ከመቀበሌ ከአንድ ከሶስት ወር በፊት ከዛ በኋላ ሄደን በቃ ቤታችን ከመግባታችን በፊት አንተም አሁን ንግድ ጀምረሃል፣ ሰዎች ጋር ብዙ ኮንታክት አለ። እኔም ደግሞ ክፍለ ሀገር እንትን ነው የተመደበችው፣ ሰበታ ሰበታ ስለተመደበች እኔም እዛ ልሄድ ነው። የተወሰነ ጊዜ እሰራለሁ ግን እኔም እዛ ነኝ፣ አንተም ደግሞ እዚህ ከሰዎች ጋር ነው ያለው። ስለዚህ ወደ ፊርማ ብንሄድስ የሚል ሀሳብም አነሳችን። እናሷ ግን እኔም ሀሳቡ ነበረኝ ያው ፍቅረኝነቱን መጀመሪያ እኔ ስለጠየኳት ማለት ነው። ከዛ ያው ተስማምተናል። ለቤትም ስንነግራቸው ያው ያው ስለሚያውቁ ኦልሬዲ ጥሩ ነው ምናምን ያሉ። ለአባቷ እንኳን ሄደን ስንነገር ቀጥታ እኔ እናሷ ነን ሄደን ይነገር ቀጥታ አባቷ ጋር ሄደን እኛ ልንጋባ እንፈልጋለን እና ምከሩን ብለናቸው ለእሱ አባት በጣም ደስ ይለኛል። አዎ፣ በጣም ጥሩ ሰው ናቸው። በጣም አዎ፣ ደስ ብሏቸው በቃ እንደዚህ ስልህ 22 ዓመት ነው ልንጋባ አዎ የምንፈልገው 22 ዓመት እድሜ ነበረ እና በቃ አንድ አንድ ተባባልንና ማዘጋጃ ቀጠሮ ይዘን የሆነ መናፈሻ ጓደኞቻችንን ሰብስበን ከሥራ ቦታ ተነስቼ ሂጄ ብዙም ሱፍ ምናምን አላረኩም። ጃኬት ነው ያደረኩት። ጃኬት አድርጌ እሷ ግን ፀጉሯን ተሰርታ ፀጉሯ ረዘም ያለ ልጅ ነች። ሄደን ተጋባን፣ ተፈራረምን ማለት ነው። አገባው አገባው፣ ግን አንድ ቤት አልገባን። ተፈራረምን እንጂ አንድ ቤት አልገባን። ገና ምንም ዕቃ ምንም ምንም የለን። ቀለበት ይባል ነበር፣ ቀለበት ግን ያው ፎቶ ምናምን ተነሳን። ከዛ ተመልሰን ወደ ስራችን ሄድን። በቃ አንድ ቀን አዘጋጅተን ደግሞ አንድ ቤት እንገባለን። ዋናው መፈራረማችን ነው። የራሴ ቤት የለኝም። እናቴ ቤት ነው የምኖረው። እሷም አባቷ ቤት ነው የምትመላለሰው። እና ግን ያው እንድንፈራረም ፈልገናል ሁለታችንም። እና በዛ ትዳሩ ተመሰረተ ማለት ነው። ትዳሩ ከተመሰረተ ከሶስት ወር በኋላ ላይ ግን ሄጄ ጌታን ተቀበልኩ ማለት ነው። ጌታን መቀበሌን ሄጄ ነገርኳት። ደስ የሚላት መስሎኝ ነበር። ሄጄ ስነግራት በጣም ታነደደች። ከኔ ጋር ለመለያየት ፈልገህ ነው እዚ ያረከው አይነት ነገር አለች። ያ ሞመንት በጣም ከባድ ነበረ። አልጠበቀችም እሷ እሷ አልጠበቀችም እሷ። ታከራለች ኦርቶዶክስ ማለት አንተ ጋር ይሄ ነገር እንዳለ መዝሙር እንደምትሰማ ቤተክርስቲያን እንደምትሄድ ታውቃለች። ጎረቤትም ስለሆነን እነሱ ቤትም ያች እህቴ እየሄደች ካሴት እየሰጠቻቸው የሰጠቻቸው መዝሙር ታሰማ ስለነበረ ሰሙ ስለነበረ መዝሙር ብዙም የሁለታችንም ቤት ብዙ ብርቅ አይደለም። ግን እዚህ ውስጥ ምጋባ ግን አልመሰላት ግን ያንን ስትሰማ ትንሽ ተበሳጨች ምናምን። እሷ ወደ ጌታ መጣች በኋላ በጣም በሚራከል ወደ ጌታ መጣች ቆይቶ ማለት ነው። አንድ ከኔ አንድ አራት ወር ቆይታ፣ ብዙ አልቆየችም። አንድ አራት ወር ቆይታ ምንድን ነው እኔ ያለሁበት ጉባኤ ላይ ተደብቃ መታ ገብታ ተካፈለች። ምንድነው ነው የሚሰራው እዛ ጋ ብላ ማለት ነው። እና ተካፈለች። እና ናዝሬት ኮሌጅ ስትማርም አንዳንዴ ተካፈ እያሉ የወስዷት ነበር። እሷ ነው በኋላ ስትነግራኝ ማለት ነው። እና ስትካፈል ከሆነ ሰው ጋር ጫማ ተቀያይራለች ሴቶች እንደዚህ ያደርጋሉ አይደል? ጫማ ይቀያየራሉ አይደል? በወጣትነታቸው ጫማ ተቀያየራለች። ከዛ ልክ የመጀመሪያ ቀን ነው የመጣችው። መልእክቱን ሰምቼዋለሁ፣ ግን ለሷ እንደሆነ አላወቅኩም። ከዛ መልእክት መጣላት ማለት የመጣላት መልእክት ምንድነው፣ አንቺ አማኝ አይደለሽም፣ ዝም ብለሽ ነው የመጣሽው። ነገር ግን ጫማ ከጓደኛሽ ከተቀያየርሻል፣ የተቀያየርሽው ጫማ እንደዚህ እንደዚህ አይነት ነው ምልክቱ ብለው መገናኛ ዙሪያ ላይ ፋሬስ ቸርች የሚባል ነበር። እዛ ነው መልዕክቱ የመጣላትና ድጋሚያን ጫማ መልስሽ ካረግሹው ሽባ ነው የምትሆኝው። የሰው ጫማ ነው ጫማ የራስ ጫማ ሄዶ መጥፎ ነገር ተደርጎበታል። ሄደው እንዲህ ጥንቆላ ቦታ ላይ የተቀየረው ጫማ ያንቺን መልሰሽ አታምጪ ነው አታምጪ ነው እና ምልክት ግን ነግረዋታል በፍጹም መልሰሽ እንዳታረጊው። መልሰሽ ይሰጡሻል። የሰጠሻችን ልጅ ሳትሆን ሌላ ሰው ያንን ጫማ ወስዶ ያንን ነገር ያሰራበት ምልክቱ ይሄ ይሄ ነው ብሎ ትክክለኛ ምልክቱን ነገሯት እና ምናልባት ደግሞ ይሄ ለመዳም ምልክትም ሊሆን ይችላል ልትፈትሽን ነው የመጣሽው እንጂ ጌታን ልታመልክ ያለም እና አዲስ የሆነ ደግሞ የሆነ ግንኙነት ምናምናም ብለው አንድ የሆነ ምልክት በደንብ ሰጥቷታል። እና እኔ ለማን እንደሆነ አላወቅኩም። እዚያ ጉባኤ ውስጥ ነበር እኔ ጉባኤ ውስጥ ነበርኩ። መልክቱን ግን ሰምቻለሁ። እኔ መምጣቷንም አላውቅም። እንትን አላለችም። በዛው ወጣ ሄደች፣ ሰምታ ሄደች። እና ስትሄድ ደነገጠች ማለት ነው። አንተም ሳታያት ነው የወጣችው። እኔም መሳላያት ከዛ እኔን በደህንነት ትምህርት ላይ የሚያስተምረኝ ያስጠመቀኝን ሰው አገኘችውና እንደዚህ እንደዚህ አይነት ነገር አጋጥሞኛል፣ ግን ጤንጤ እንደማልሆን እርግጠኛ ሁን። እኔ እናሱ እኮ ተፈራርመናል፣ አንድ ቤትም ባንገባ ባልና ሚስቶች ነን። መፋታት እግዚአብሔር ይጠላል ላይጠላም? ብላ ጠየቀች። አይ መፋታትማ እግዚአብሔር ይጠላል። ለምን ትፋታላችሁ? እሱ ችግር የለውም ግን ነገራችሁም ግን አስተካክሉ እኔና አንቺ ደግሞ እየተገናኘ እናወራላት በጣም ጥሩ እንግዲህ ለማንኛውም ትቀጥልና ረፍሳታችን ስለደረሰ እረፍት አርገን እንመለሳለን ተመልካቾቻችን የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው ይህንን ፕሮግራም በተስፋ ብሮድካስቲንግ ኔትወርክ በአየር ላይ የምትመለከቱ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያን ኤርትራውያን አብራችሁን ቆዩ። ገና ብዙ የሚነግረን ነገር አለ። ክረፍት በኋላ እንመልሳል ይህ ህያው ምስክር ነው።